ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ደህና ናችሁ? አለሁ ያዋልትነት የሚያምሩ ቪዲዮ ቶሎ ቶሎ ያለቀሁ በጣም ይቅርታ። ሁላችሁም እንዴት ናችሁ? በጣም እንደዚህ ነው ወረ እስማ እና እንዴት ናችሁ? የት ነው የሄድሽው? የት ነው የሄድሽው? የት ነው የሄድሽው? ያው ሰርፕራይዝ ነው። መንገድ ላይ ተቀላጁ አሜሪካን ለመጥፋት ስንት ሰዓት እንደሚፈጅ ማለት ነው። ስለዚህ መንገድ ላይ ነበር። ለዛ ነው ገብር መጽከን አሁን ደረሻ። ያለብኝ ይሄ ዱባይ ኤርፖርት ላይ ያለው ቪዲዮ ነው። እና ብዙዎቻችሁ ምንድን ነው ሸቃላ ለመሆን ይህን ህል መደሰት እያላቸው ነበረ። ምንድ ነው ለዱባይ ነው እንዴ እንደዚህ የምታካብጁ ምናምን እያላችሁ ነበረ። ያው ዱባይ ለካ ጎረቤታችሁ ናት፣ በየቀኑ የምትመላለሱ ልጆች ናቸው እንደዚህ ያላችሁኝ። ሶ እንደኔ ግን መንገዱ ላይ መሰናክል የገጠመው ሰው ደግሞ ብርቁ ነው። ዱባይም ቢሆን ደግሞ ለእኔ ብርቄ ነው። ለምን የመጀመሪያ ስለመጣሁኝ አዲስ ቦታ አዲስ ሀገር ምንጊዜም ለእናንተ እንትን ነው የሚሆንባቸው። እና ለማንኛውም ግን እግዚአብሔር ይመስገን በሰላም ዱባይ ገብቻለሁኝ። ደግሞ አሜሪካን አይደለም የሄድኩት ዱባይ ነው። ወደፊት አሜሪካ ላይ እንገናኛለን፣ ፕሮሰስ ስለጀመርኩኝ ማለት ነው። እዚህ ጋ እንግዲህ እየተቀበለኝ ሰው ወደ እረፍት ቤት እየወሰደኝ ነው። በጣም ነው ማመሰግነው። ማለትን እንጃ ምን እንደምላችሁ አላቅም። በአካል አያቁኝም፣ እምነቴንም አያቁም፣ ታማኝነቴን አያቁም። እንደዛ ስሆን አይተው ይህን ለማድረግ እንትን ብለውልኝ በቃ አስበውልኝ በተለይ ጓደኛዬ ስምሽን አልጠቅስም። ይገባሻል ምን ማለት እንደፈለግኩኝ ማንን ማለት እንደፈለግኩኝ። ቤተሰቦችም የባሌን ቤተሰቦች እግዚአብሔር ያክበርልኝ። በጣም ነው ማመሰግነው። ሙራኔ እንዳይነካ እዚህ ጉዞ ላይ የብዙ ሰው እጅ አለበት። እኔ እንደ ቫኬሽን ሰላሳ አምስት ሺህ ብር ብቻ ከፍያ አይደለም የወጣሁት በሁለት ቪዛ ነው የወጣሁት በስራና በቫኬሽን ቪዛ ና የመጀመሪያ ክፍያ መቶ አራት ሺ ብር ተከፍሎልኝ የወጣሁት አስባችሁታል። መቶ አራት ሺ ብር ማለት በቃ ከፍለው ሁሉም ተባብሮ አንድ ላይ ተከፍሎልኝ የመጣሁት ስለዚህ፣ ለእኔ ይሄ ትልቅ ነገር ነው ኮንትራትም አይደለም። ኮንትራት በአርባ ሺ ብርና በሰላሳ ሺ ብር መሄድ እችላለሁ፣ ግን ኮንትራት አትሄጅም፣ ቅስምሽ አይሰበርም። ኮንትራት ብለሽ የሄድሽው ሳውድ ስለምታውቂያቸው ነው። አሁን ግን በራስሽ ነው የምትሄጂው፣ ብለው ይህንን አደረጉ። በዚህ ያላቆመም ዱባይ የተቀበለች እኔ ደግሞ ኃላፍትናን ወስዳ ኮንትራት አትገባም ለምን? ቋንቋ ትችላለች፣ ቅልጣፋ ልጅ ናት። ስለዚህ የተለያየ ስራም ለመሞከር አይዲ ወይም ደግሞ ኢቃማ ይሰራላት ብላ የወሰደልኝን ልጅ ጀነጀነችልኝ ማለት ነው። አሁን ኮንትራት አደለሁኝም። አይዲ ሊሰራልኝ ነው። ሌላኛው ሰርፕራይዝ ማለት ነው። መኖሪያ ፍቃድ ሊሰራልኝ ነው። ስለዚህ እንደ ማንኛውም ሰው ውጭም መስራት ችላለው፣ አረብ ቤትም በነጻነት መስራት ችላለው፣ የተለያየ ቦታ መሄድ ችላለው። ነጻ ተደርጊያለሁ ማለት ነው። እና ከዚህ በኋላ ለአይዶ ሜዲካል ገባለው፣ አሻራ ሰጣለው። ከዛ ያው አይዶ ሲስተካከል ይቀበላለሁኝ ማለት ነው። ለዚህ ሁሉ እግዚአብሔር ያክብርልኝ። በቃ ሀገር ቤት የነ የሆነች ልጅ እውነት ዩቲዩብ ላይ ነው የምታቀኝ፣ ምንም አታቀኝም። አንድ ሺህ ድርሃም ነው ያበደረች። አታውቀኝም፣ ዩቲዩብ ላይ ነው የምታቀኝ እና እኔም እግዚአብሔር ብሎ እግዚአብሔር ፈቅዶ ማንንም ሳላስከፋ ቶሎ ብዬ ሰርቼ እንዳመካፈል ባለሙሉ ተስፋ ነኝ። እኔ ብድር አይደለም ይሄ ስጦታ ነው ለእኔ። በቸገራችሁ ሰዓት ብድርን ማግኘቱ ስጦታ ነው። በቃ ሁሉም ተባብሮ አንድ ላይ ታናሽ ወንድምም አለኝ። ሁሉም አንድ ላይ ተባብሮ ጥሩ ነገር ላይ ያደረሱኝ ይገኛል። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ዩቲቭንም ለመስራት ምናምን አይዲ መኖሩ ጥሩ ነው። ለምን ኮንትራት ቤን ለምሳሌ ስልክ የማይፈቀድበት ቤት ከገጠመኝ ዩቲቭ ቻናሌም በቃ ቻው ቼልሲ ነው የሚሆነው። ግን አሁን አንዱ ባይመችኝ አንዱን እየቀየርኩ በነጻነት ሰራለው ብዬ አስባለሁ። ሌላው ሳውድ አረብም ለመሄድ ባስብ መሄድ እችላለሁ። የማንም ፍቃድ መጠየቅ አይጠበቅብኝም። ቫኬሽን ብዬ መሄድ ዝያራ ብዬ መሄድ እችላለሁ ማለት ነው። የተለያየ ሀገር ቪዛ የማያስፈልጉ ሀገራቶች አሉ። እሱ መሄድ እችላለሁ መሄድ ከፈለግኩኝ። አይ ስራና ስራ ብቻ ካልኩኝ ስራና ስራ ምንትንላለው እና አሁን ላይ ያለሁበት ሁኔታ ጓደኞቼ ተቀብለውኝ፣ ፏብለን ባልንም አብረን አሳልፈን ከዛ በኋላ ያው እኔ ስራ ገብቻለሁ ማለት ነው። ለአሁን አሪፍ ቤት ነው፣ እግዚአብሔር ይመስገን። ልጅ ነው የምጠብቀው፣ የሁለት ወር ከአስራ አምስት ልጅ እጠብቃለሁ። ሰዎች የመንግስት ሰራተኛ ናቸው እና ያው ቪዲዮ ምናምን ማልሰራ ያው ስላልተመቸኝ፣ ልጅም ይዤ ነው የምውለው። በቃ ካሜራ ምንም ስላለ ያው ሴፍቲ አልሰጠኝም ግን ይሄ በእንደዚህ አይቀጥልም። ሰዎችን አናግሪያቸው ዩቲዩቤን መስራት ጀምራለሁ፣ ማለት ነው። እስከዛ ድረስ ግን እንገናኛለን። እንደዚህ ውጭ ስንወጣ ብለን እንገናኛለን። ጾም መፍቻ ኢትዮጵያ ላይ ለቅቄ ዱባይ ነው የመጣሁት ማለት ነው እና የበዓል ቀን ዱባይ ላይ ነበርኩኝ። ከልጅሽ እንዴት አስቻለሽ ላላችኝ እንግዲህ ምንም ማድረግ አልችልም። ፍላጎትና ምን ልበላችሁ ተምታቶብኝ የራስ ምታት ሆኖብኝ ነበር። ብቻ እግዚአብሔር ይመስገን እላችኋለሁ። ቤተሰቦቼ ክበሩልኝ፣ እግዚአብሔር ያክብርልኝ። እናንተንም ዩቲብ ላይታችሁ እኔን በሀሳብ በተለያየ ነገር የምታበረታቱኝ እግዚአብሔር ያክብርልኝ ነው የምላችሁ ከአሜሪካ ብዬ ጠቀስኩላችሁ ወንድሞቼም፣ እግዚአብሔር ያክብርልኝ። በድጋሚ እግዚአብሔር ሲያደርግ እንደዚህ ነው። መቼም እሆናለሁ ብላችሁ ያላስባችሁትን ሲያደርጋችኋል። መቼም እወጠዋለሁ ብላችሁ ካላስባችሁበት ቦታ ያወጣችኋል። መቼም ይሳካል ብላችሁ ያልጠበቃችሁትን ህልም ያሳካላችኋል። መቼም እቆምበታለሁ የማትሉት ቦታ ላይ ያቆማችኋል። መቼም አላልፈውም ያላችሁትን ነገር ያሳልፋችኋል። የማይቻለውን የሚያስችል አምላክ